በስላሴ ስም እናገራለሁ። ሰላም ላንቺ ይሁን እህታችን። ድምፅሽን ስለሰማን በጣም ደሰኞችንን። እግዚአብሔር ይመስገን። ሶስት ጥያቄዎችን ጠይቀሻል። ከአሁን በፊት ጥያቄ የፈጥሮብሽ የነበሩትን ጥያቄዎች እርግጥ ነው ከአሁን በፊት ይገርምሻል፣ ብዙ ሰዎች እነዚህን ጥያቄዎች ይጠይቀውናል። ሙስሊሞች አውቀው ሰውን ለማምታታት ለማወናበድ፣ እንዲሁ በቅጥፈት ብቻ እንዲሁ በሐሰት ሰዎችን ሙስሊሞች ለማድረግ ሲጥሩ እንደዚህ አይነት ጥያቄዎችን ይጠይቋቸው አላውቀው። ወደ ጥያቄሽ ስመጣ ግን ሰው ከመጠመቁ በፊት ወይ ደግሞ ክርስትና ከመነሳቱ በፊት ምን ነበረ የሚለው ጥያቄ ክርስቲያን ነበር ነው መልሱ። ክርስቲያን ነበር ነው። አሁን ጥያቄው እንደ ታዲያ ሲጠመቅ ክርስቲያን አይደለም እንዴ የሚሆነው ታዲያ ሲጠመቅ ምንድነው የሚሆነው የሚለው ጥያቄ ሲመጣ፣ ስንጠመቅ እህቴ ስንጠመቅ፣ ክርስቲያን አይደለም እየሆንን ያለነው፣ የእግዚአብሔር ልጆች ነው እየሆንን ያለነው። ቀድመንም ክርስቲያኖች ነበር። ክርስቲያኖች የሆነው ለምንድን ነው? ክርስቶስ ስለፈጠረን ነው። ለምሳሌ አንድ ዕቃ ኩዌት ውስጥ ከተሰራ ወይ ደግሞ አንድ ዕቃ ኢትዮጵያ ውስጥ ከተሰራ ወይ አንድ ሰው ከኢትዮጵያ ተወልዶ ኢትዮጵያ ያደገ ከሆነ ይሄ ሰው ኢትዮጵያው ይባላል። ሌላ ሀገር ላይ አሜሪካ ተወልዶ የመጣ ሰው ደግሞ አሜሪካው ይባላል። ልክ እነዚሁ እኛ ደግሞ የፈጠረን የመጣ ነው። ከየት ነው? ከክርስቶስ ነው፣ ክርስቶስን የፈጠረን ይህን ደግሞ መጽሐፍ ቅዱስ በኤፌሶን መልእክቱ ምዕራፍ ሁለት ቁጥር አስር ላይ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ ማን የፈጠረን? ኢየሱስ ክርስቶስ። ስለዚህ እኛ ክርስቶስ ከሆነ ከፈጠረን ምንድን ነን? ሁላችን ክርስቲያኖች ነን ማለት ነው። ችግሩ ስንጠመቅ ግን የምንሆናለን ይበልጥ ፍጥረት የክርስቶስ ፍጥረቱ ብቻ ሳይሆን ወደ ልጅነት እናርጋለን፣ ከባሪያ ወደ ልጅነት ከፍንላለን። ስለዚህ በጥምቀት እንደገና ነው የምንወለደው። መጀመሪያ ፈጠሩናል፣ ያው ከነታችን ከአባታችን እንወለዳለን። ወለደለን አይደል? የመጀመሪያ ልደታችን። ሁለተኛ ልደት ደግሞ ከእግዚአብሔር ደግሞ እንወለዳለን፣ በመንፈስ ቅዱስ ነው የምንወለደው እንወልዳለን ስለዚህ የእግዚአብሔር ልጆች የምንሆንበት ነው እንጂ ጥምቀት ሰው ሲጠመቅ አይደለም ክርስቲያን የሚሆነው። ለዛ ነው አውቆ ምን ይላሉ ሙስሊሞች፣ ሕፃን ልጅ ከመጠመቁ በፊት እኮ ሙስሊም ነበር። እስልምና ብቻ ነው እንዲህ በዓለም ላይ ሃይማኖት ያለው ከሙስሊም ውጭ ሊሆን አይችልም? እንዴ ቡድሃ ሊሆን ይችላል ሂንዲዝም የሚባል ህንድ አገር የሚባል ያለ ሃይማኖት አለ። ለምን ሂንዲዙ ለምን አይሆንም? ለምን እስልምና ብቻ ይሆናል? ካልተጠመቀ እና በጣም እንደዚህ የሚያስቅ አባባል አላቸው እና ስተት ነው ክርስቲያኖች እና ነገር ግን ስንጠመቅ የእግዚአብሔር ልጆች ነው የምንሆነው። ሁለተኛው ጥያቄ ለምንድን ነው ስዕል የምናመልከው ብለሽ ምስል የምናመልከው ብለሻል። ስዕል ለማለት መሰለኝ የሐሳብሽ። ለምሳሌ ብዙ የቅዱሳን የምቤታችን፣ የቅድስት ድንግል ማርያም፣ የቅዱስ ስላሴ፣ የክርስቶስ ኢየሱስ ተሰቅሎ፣ የልደቱ ምናምን እንደዚህ ስዕሎች አሉና ለምንድን ነው የምናመልካቸው ብለሽ ጠይቀሻል። እህቴ አናመልካቸውም፣ አምልከንም አናውቅም፣ አናመልክምም፣ ለወደፊቱም አናመልካቸውም። ማምለክ ማለት ትርጉም ምን ማለት መሰለሽ? ቃሉ ራሱ ማምለክ ማለት አምላክ ከሚል ቃል የመጣ ነው። አምላክ ማለት ያው ፈጣሪ፣ ገዢ ማለት ነው። ስለዚህ አምላክ ብቻ ነው የሚመለከው እንጂ ስዕልም ሆነ ሰው፣ መቤታችን ሆነ ቅዱሳን መላእክት፣ መሆነ ማንንም አናመልክም። መመለክ የሚገባው ማን ብቻ ነው? አንድ እግዚአብሔር ፈጣሪያችን ብቻ ነው። ምክንያቱም ማምለክ ማለት ምን መሰለሽ፣ ፈጣሪ የነህ አምላክ የነህ ፈጥረኸኛል አንተ መጋቢ ነህ ማለቴ ነው። ማለት ነው ማምላክ ማለት። ስለዚህ ስዕል ግን እናከብራለን ነው። አንቺ ለምሳሌ የእናትሽን ፎቶግራፍ ታከብሪያለሽ፣ የአባትሽን፣ የዘመድሽ፣ የጓደኛሽ የምትወጁ ሰው ስዕል አክብረሽ ነው የምታስቀምጪው። ስዕሉ ራሱ አይደለም ግን የሰውየው መገለጫ ነው። ለምሳሌ ስዕልን ፎቶውን ባየሽ ቁጥር ያ የስዕሉ ባለቤት ወይ የወንድምሽ የጓደኛሽ ወይ የቤተሰብሽ ትዝ ይልሻል። ልክ እነዚ ቅዱሳን ስዕላት ደግሞ በህሊናችን እግዚአብሔር እንድናስብ ፍቅረው እንድናስተውል ለማድረግ የተሳሉ ስዕሎች ናቸው እና ይህን በማክበር እናከብራቸዋለን እንጂ ማምለክ የሚባል ጭራሽ ጭራሽ አናመልክም። አንቺ ማምለክሽ አታውቂም ለማለት ፈልጌ ነው። ሶስተኛው መስቀል ምንድን ነው ነው? መስቀል ያው የተመሳቀለ ነገር እንጨት ሆኖ ኢየሱስ ክርስቶስ ስለ እኔ ስለ አንቺ ስለ ዓለም ሁሉ ኃጢአት ሲል ክርስቶስ በመስቀል ላይ ፍቅሩን የፍቅር ጥግና የፍቅር ጠርዞን ሲያሳየን ተሰቅሎ ስለ አንቺ ሕይወት ሲል እርሱ ሲሞት ስለ አንቺ ፈውስ ሲል እርሱ በቁስል ሲመታ ሲገረፍልሽ፣ የአንቺ ግርፋት፣ የኔ ግርፋት፣ የሁላችን ግርፋት እርሱ ሲገረፍ መጨረሻ ላይ የተሰቀለውና ደሙን ያፈሰሰው በመስቀል ላይ በመስቀል ነው የሰቀሉት። ስለዚህ በመስቀል ተሰቅሎ እጁን ወደ ጎን ሁለቱ እጁን ዘርግቶ ነው በመስቀል ላይ የተሰቀለው። ያኔ በፈቃዱ በፈቃዱ ሊያጠፋቸው እየቻለ ነገር ግን ስለሚወደ ስለፍቅር ብሎ ራሱን ዝቅ አድርጎ ልክ ምንም ማድረግ እንደማይችል ሆኖ ተገርፎላቸው ተሰቅሎ በመሞት ሞታችንን ገድሎ ህይወት ስንሰጠን አከበረን፣ የእግዚአብሔር ልጆች አደረገን ማለት ነው። ክብር መስቀና ለሩ። ስለዚህ መስቀል ማለት ኢየሱስ ክርስቶስ የተሰቀለበት የኛ ደግሞ ሞታችን ተወግዶ ህይወት የተሰጠን ያገኘንበት ፍቅር የተማርንበት አውደ ምህረት እንደማለት መስቀል። ለዛን በመስቀል እናቶቻችን ይነቀሱታል። እኛም በመስቀል በእጃችን እናማትባለን መስቀል አድርገን። አንገታችን ላይ መስቀል እናስራለን። ልብሳችን ላይ መስቀል እና ውበታችን ስለሆነ መስቀል ምልክታችን ስለሆነ የደህንነታችን አርማ ልክ የሀገራችን ባንዲራ እንዳለ አረንጓዴ፣ ብጫ፣ ቀይ የክርስትና አርማው መስቀላችን ነው ማለት ነው። ይህም መስቀል የምናከብረው ለዚህ ነው ማለት ነው። የእግዚአብሔር ሰላም ከሁላችሁ ጋር አይሆን፣ የክርስቶስ ሰላም ከአንቺ ጋር የሆነ እህቴ።